እስኪ አዳምጡት ሀሙድ ሀቢቢ ቢንቢ የኔ ስራ ተጫወተብኝ ብሎ እምቢ እስኪ ተከታተሉት አበላሸብኝ ከስራ እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንዲያም ሊጀምርላችሁ አሰላም ዓለይኩም ቤታችሁ መጥተናል። አሰላሙ ዓለይኩም ቤታችሁ መጥተናል፣ ልጃችሁ ለትዳር እኛ ፈልግናል። ይግቡ ይቀመጡ እንነጋገር፣ በጣም ጠቃሚ ነው ይህ ቁም ነገር። እስኪ አስረዱን ሁሉም በዝር ዝርዝር፣ የልጃችሁ ጉዳይ የዲኑ ኸበር የአኽላቁ ጉዳይ አለወይ ሰብር፣ አቅምስ አለወይ ለማስተዳደር። እሳሁ ብርይናሳያችሁ ሀሙድ ሀቢቢ ጨረሳቸው። እንደ አሁን የሰርግ ስራዎች አሰላም አሌይኩም፣ ቤታችሁ መጥተናል። የመጀመሪያ ፒን ከላይ ነው የወጣችሁ ቫይራል ወጥታለች። እንዴት ነው ያረኩትን? አሁን ቆሜ እዚህ አሰላም አለይኩም ሲባልም፣ ልጁ እንደዚህ ነው በቃ ፈዛዋል። የሆነ ነገሩማ በቃ የለም እኮ ስፓይናል ኮርድ የሚባል ተበላሸበት። እንደ ኑሮ የተማርነው ነው ሺባ ሆነ። እንደ ይሄ ሰውዬ በቃ እጁን እንደዚህ ማለት አይችልም። በቃ እንደዚህ በስልጥኛም ስዘፍን አይቼዋለሁ። ከኮርጆ የቦልቦሌ የሚል ምናምን ምናምን የሚልም ሰላም ሰላም ብዙ ብዙ ነገር ነው እና ዛ ጋ ነው ፊልዱና አልወጣ ሲለው፣ ሁልጊዜ ተደጋጋሚ እያሳየ መሰለኝ እነሱ ጋ ሁልጊዜ ተደጋጋሚ ሲሰለቸው፣ የእኔ ነገር ደግሞ ተመቸው። ለምን እነዚህ አርሒቡ ነቢየ ግቡልኝ የምትል አታመጣም? ደደብ ደንቆሮ፣ ለምን ከነሱ አታመጣም? ግቡልኝ ነቢየ መሐመ አርሂቡ ነቢየ የሚሉ ያ ይመቻል። ያ የተግማማ ስራ ነው። ያ መጥፎ ነው፣ የሽርክ ነው። አንተም እዛ ጋ ስለሰመጥ ከዛ ስመጥ ይሄ ተውሒድ አስተማሪ ነኝ እኔ እኮ አሰላም አለይኩም ሲባል እንደዚህ ነው። መንገድ ላይም እንደዚህ እንዳይላችሁ። ይህ እስኪ ቼክ አርጉልኝ እስኪ፣ ወንድምና እህቶች እጁን ቀና ያረጋታል። እስኪ ምታውቁት እስኪ ምታውቁት እጁ ቀና ያረጋታል ወይ። ሁል ጊዜ በቃ ተደጋጋሚ ነው። በቃ እንደዚህ ይዘላል፣ እንደዚህ ይሄዳል። ቤት ዘግቶ ያ ቤት ለእሱ ነው የተሰጠው። እንጃ ቤተሰብ አለው። እስኪ ካለው ቤተሰቦች ወላሂ ነገሩኝ እስኪ። የሀሙድ ሀቢቢ ስሙን ቀይሮ ይመስል ሀሙድ ነው ሀሙድ ሀቢቢ የሚባል የቀልድ አለ፣ አንድ ካርቶን ፊልም ይታወቃል፣ ህጻናት ብጫወቱበት እና እስኪ አሁን እምል ለጓደኞቹ አባትና እናት አይሰማም፣ ሽ ጓደኞቹ አፊዙበት፣ እስኪ ሳቁበት። ለምንድን ነው የኑር ሁሴን ነሽዳ ራሱን የሰራው ያለ ጽድት ያለ ክሊፕ። አንተ በአንድ ስታይል አሰልች እኮ ነው። እንደገና የእኔ ስታይል እኮ የተቀያየረ ነው። ወላሂ አሰላም አሌይኩም እንደዚህ ነው። አሁን የታክሲ ሹፌሮች እንደዚህ አለ። ለምን እንደዚህ መሪ መያዝ እንደዚህ ትነዳለህ፣ ማርሽ ታስገ እንደዚህ ታክሲ ሹፌሮች። እንደገና ምን አለኝ ይመስላችሁ? በርጫ በርጫ ሁሉም የመጠጥስ እንደዚህ እየጠጣ ይሰካር። የተለያዩ አክሽኖች ነው ያሉኝ እኔ። ወላሂ አይሰለቻችሁም። ይሄ ግን አንድ ያየ ነው። በርጫ በርጫ ሲሰራት እንዲህ ነው በቃ። እንደሷ ነው የሚዘለው። ዞሮ ዞሮ ይመጣል። ብቻውን ነው ደግሞ። አንተስ ብቻህን አይደለም? ዳው ብቻዬ ነው። ግጥምና ዜማ የራሴ ስለሆነ ግን እገልጸዋለሁ። እኔ ብቻ አለ ብቻ አይደለም እና ካሜራም ይዞ ምናምን ይጃጃል ይሄን የቀረጸው ካሜራ ግን ትክክል ይመጣል። እስካሳዩን እስከ የቀረጸው ቪዲዮ የሆነ የተነካ ነገርም አለው ልጁ አላህ ሂዳይ ይስጠው። እና ጓደኞቹ ለምን ስራውን ታበላሻ አለ ለምን እሱ በሰራውን ነገር አትለቅለትም? እሱ በለቀቀው ሰላም አለይኩም ቤታችሁ መጥተን አልኩ አይታችሁታል። ከአራት መቶ ሺህ በላይ ነው። ግን በርጫ ግን በለጠው በርጫ፣ ሚሊየን ልትደፍን ነው እና ስራይን አበላሽም። ሁለት የሰርጎች አልኩ፣ ሌላ አልፈልግም። ተው ሙሽሪትም ሰርተዋታል ምናምን ብዙ አሉ፣ በቃ ይበቀዋል። የዚህ በዚህ ንግታውና አሁን ኮሜንት እዚህ ጋር የምታቀርቡ እሱን ጋር ለሱ ፎሎ ያደረጋችሁ ልትኖሩት ስለምትችሉ አንድ ንገሩት፣ ይህንን የምትሰራው ስራ አሰልች ነው፣ አትችለውም። ግጥምና ዜማ አልለፋህም። አክሽንህ ደሞ እንቅስቃሴ አክሽን የምታደርገው ትክክል ሁልጊዜ አንድ ነው፣ አሰልች ወላሂ። እንዲህ ቀና ብሎ ያቀል ታቃላችሁ። በቃ እንደዚህ እንደዚህ እንደዚህ ይላል። ፀጉሩም ሸክሉ ልአን ይልአን ሸክለክ በጣም ሸክሉም በጣም አስነዋሪ ነው። ሸክሉ ስላችሁ ይሄ በቃ የምዕራባውያን አድርጎ ምናምን በቃ ልጁ የሰከረ ነው። በውጭ በምዕራባውያን ባህል ሰክረዋል። በፋሽን ኢንፌክሽን አልተለወጠም ገና እዛ ጋር ሆነ እኔን ልትወቅስ እኔን በሰራሁት እና እንደሰራሁት አቅርበው አሁንም እና ጓደኞች ካላችሁ ምከሩት፣ አሳክሙት ለእኛ ጫት ማንቅም አሳክሙት እስኪ ቤተሰብ የለህም እንዴ እንደምትሉን ለእኛ እስክለሱ በሉት እስኪ ተመቻቹ የእሱ አዎ ነገሩ የደደብ የደደብ ተከታይ ነው ባለጌ ባለጌ ተከታይ ስለበዛ ነው ለዛ ነው እንደዛ ካልሆናችሁ እኔን የምትደግፉ ካላችሁ ስራውን አታበላሽ በሉት እስኪ አንድ ሀያ ሰላሳ አርባ ሰው እንደዛ ቢለው አደብ ይዛል አንተ ልጅ አደብ ያዝ አበላሸህበት ቤታችሁ መጥተናል ዱዓ አድርጉላት መረጫ መርጫ ሁሉም በአንድ ስታይል አቅምህ አይደለም፣ ሙያህ አይደለም። ግጥምና ዜማ የለፋበት እሱ ነው። ክሊፑም እሱ በሰራው ሪፖስት ፖስት አድርግለት እንጂ ይህን ጠቀምከው ሳይሆን እኔ እንደ ጥቅም ስለማላየው ነው። ለዚህም ብላችሁ እኔ አስተዋውቀው የለ የሚሉኝ አሉ ምናምን ብዙ ሰዎች ላ ይህም አስተዋውቀ የለ ግን መጥፎ ጎኑን ማስቀመጥ አለብኝ። እኔ አንድ ለራሱን ያልፀዳ ፕሮፋይሉን ላይ በሽርክና በሐራም ዘፈኖች የሞላ እኔን አስተዋውቆ ምን ያገኛል? አንገናኝም፣ እንኳን በስራም በሰራም በአቂዳም በእውቀትም ሰማይና ምድርና አንገናኝም። ስነ ምግባርም ስለዚህ ስነ ምግባር የሌለው የጎደለው ዲኑን የማያቅ ጃሂል እኔን አስተዋውቆልኝ ብዬ እንትን በምንም ተአምር አይሆንም። ሼር አድርጉለት ካንጋሮ ሐሙድ ሀቢቢ፣ ቢምቢ ነው ያልከው። ቢምቢ ቢምቢ እየነደፈ አስቸገረን። አሁንም ነከሰችኝ፣ እሷ ናት።